የማዕከላዊ ኢትዮጵያ ክልል ብልጽግና ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ ዶክተር ዲላ ሞቶሬና የክልሉ ምክትል ርዕሰ መስተዳድር የማኅበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ የዘንድሮ 2017 የትምህርት ዘመን የስምንተኛ ክፍል ክልላዊ ፈተና አስጣጥ ሂደትን በሆሳና ከተማ በሚገኙ ሁለት ሁለተኛ ደረጃ ትምህርት ቤቶች በመገኘት ምልከታ ያደረጉ ሲሆን ተፈታኝ ተማሪዎችን አበረታተዋል። በክልሉ ከ2016 ዓ ም ጀምሮ የትምህርት ጥራትን ለማሻሻል ና የተማሪዎችን መጠነ ማለፍ ከፍ ለማድረግ በርካታ ስራዎች ሲሰሩ መቆየታቸውን ነው የክልሉ ምክትል ርዕሰ መስተዳድር የማኅበራዊ ክላስተር አስተባባሪ ና የትምህርት ቢሮ ኃላፊው አቶ አንተነህ ፍቃዱ በዚሁ ጊዜ ተናገሩት። በአዲሱ ስርዓተ ትምህርት የፈተና አስተዳደር ከተሻሻለ ወዲም የተማሪዎች የማለፍ ምጣኔ ዝቅተኛ መሆኑን የጠቀሱት ምክትል ርዕሰ መስተዳድሩ ይህም የትምህርት ጥራቱ ዝቅ ማለቱን ያሳያል ብለዋል። ይህንን ለማሻሻል እንደ ክልል በርካታ ተግባራት እየተከናወኑ መሆናቸውንና አሁን ላይ መሻሻሎች እየመጡ መሆናቸውን አቶ አንተነህ ተናግረዋል። ተማሪዎች በመማር ማስተማር ሂደት በብቃት መማር እንዲችሉ ስራዎችን ሰርተናል። ሁለተኛ ደግሞ ተማሪዎች በራሳቸውና በራሳቸው መስራት ከቻሉ ነው ለክልላችንም ለሀገራችንም በዓለም አቀፍም ደረጃ ብቁና ተወዳዳሪ ዜጋ መሆን የሚችሉትና ከኩረጃ በጸዳ መንገድ በራሳቸው ብቃት በራሳቸው ኢፈርት ዜጋ መሆን እንዲችሉ የባህል ለውጥ እንዲመጣ ስንሰራ ቆይተናል እና አንዱ በጣም ጥሩ ስራ ብለን የምንወስደው ከኩረጃ የጸዳ ክልል አቀፍና አገር አቀፍ ፈተና ተማሪ እንዲፈተን ስንሰራ ቆይተናል። ይሄም በተማሪዎች ዘንድም ተቀባይነት አግኝቶ የኩረጃ ባህል ቀርቷል ማለት ነው። በተለይ የስምንተኛ ክፍል ክልላዊ ፈተናን የሚወስዱ ተማሪዎችን ውጤት ለማሻሻል መደበኛ የማጠናከሪያ ትምህርት መሰጠቱንና ይህም ለውጥ እንዲመጣ ትልቅ አበርክቶ እንዳለው አብራርተዋል። ተማሪዎችን ለማብቃት በመደበኛ መምህራን የቱቶሪያል ስራ ስንሰራ ቆይተናል። በተለይም ደግሞ በሆሳና ትምህርት ኮሌጅ የማጠናከሪያ ትምህርት ቅዳሜ ቅዳሜ ሲሰጥ ቆይቷል። በመደበኛ መምህራን እንዲሁም በሆሳና ትምህርት ኮሌጅ ሲሰጥ የነበረው የማጠናከሪያ ትምህርት ለስምንት ክፍል ተማሪዎች ትልቅ አስተዋጽኦ አበርክቷል። ያም ብቻም አይደለም፣ መደበኛ መምህራን የትምህርት ይዘት ወይም የትምህርት ፖርሽን በወቅቱ ማጠናቀቅ እንዲችሉ በርካታ ስራዎችን ሰርተናል እና በአጠቃላይ የተማሪዎችን በስነ ልቦና ከመገንባት ጨምሮ በርካታ ስራዎችን ሰርተን ተማሪዎች በራሳቸው ብቃት ሥነ ልቡናቸው በተገነባ መንገድ መፈተን እንዲችሉ ስንሰራ ቆይተናል። ለሁለት ቀናት የሚሰጠውን የስምንተኛ ክፍል ክልላዊ ፈተናን መጠናቀቅ ተከትሎ የስድስተኛ ክፍል ክልላዊ ፈተና እንደ ማዕከላዊ ኢትዮጵያ ክልል በሁሉም የክልሉ አካባቢዎች ለመጀመሪያ ጊዜ ይሰጣል፣ ያሉት ምክትል ርዕሰ መስተዳድሩ፣ አስፈላጊው የቅድመ ዝግጅት ስራዎች መከናወናቸውን አስረድተዋል። በአዲሱ ትምህርትና ስልጠና ፖሊሲ ተማሪዎች የትምህርት ይዘታቸውን በጊዜ ማጠናቀቅ እንዲችሉ ትልቅ ስራ ሰርተናል። ሁለተኛ ደግሞ መደበኛ መምህራን ቱቶሪያል መስጠት እንዲችሉ ሰርተናል እንዲሁም ደግሞ ተማሪዎች በራሳቸው ትምህርት ቤት አይደለም የሚፈተኑት የፈተና አስተዳደሩን ማሻሻል እንዲያስችል በክለስተር ማዕከላት ነው ሁለተኛ ደረጃ ትምህርት ቤት ላይ ወይም አንደኛና መካከለኛ ደረጃ ትምህርት ቤት ላይ በክለስተር ነው ተማሪዎች እንዲፈተኑ እየተደረገ ያለውና የትምህርት ቤት ለውጥም ሌላ ድንጋጤ እንዳይፈጥር የስነ ልቡና ግንባታ ስራ ጭምር ሰርተናል እና አጠቃላይ የስድስት ያክፍል ተማሪዎችም በእድሜያቸው በጣም ትንሽ ስለሆኑ በስነ ልቡና ጭምር በመገንባት ጥሩ ውጤት ማስመዝገብ እንዲችሉ ለመስራት ጥረት አድርገናል። ምክትል ርዕሰ መስተዳድሩ አክለውም በፈተና ወቅት የሚናፈሱ ሀሰተኛ መረጃዎች መኖራቸውንና ይህንን ባለመቀበል ተማሪዎች ፈተናቸው ላይ ትኩረት ማድረግ እንዳለባቸው መልእክታቸውን አስተላልፈዋል። ተማሪ ወላጆች ለትምህርት ማህበረሰብ እና ለተማሪዎች ለራሳቸው ማስተላለፍ የምፈልገው እንዲህ አይነት ክልል አቀፍና አገር አቀፍ ፈተናዎች ጊዜ የሀሰት ወሬዎች፣ አሉባልታዎች ይሰራጫሉ። የውሸት ወሬዎች ይሰራጫሉ እና ተማሪ ከውሸት መረጃ ከሀሰት ወሬ ተጠብቆ ፈተናው በጣም ደህንነቱ ተጠብቆ ደህንነቱ ተጠብቆ ተማሪዎች እንዲፈተኑ እየተደረገ ስለሆነ በሐሰት ወሬ ሳይረበሹ በራሳቸው ብቻ እንዲሰሩ ጭምር ጥሪ በዚህ አጋጣሚ ማስተላለፍ ፈልጋለሁ። ከምልከታው በኋላ የክልሉ ብልጽግና ጽህፈት ቤት ኃላፊና የመንግሥት ዋና ተጠሪ ዶክተር ዲላሞ ቶሪና የክልሉ ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ በዋቻም ሁለተኛ ደረጃ ትምህርት ቤት የችግኝ ተከላ መርሃ ግብር አካሂደዋል።